ያ ሁድ ጊዜ ወጣ ብዬ ወደ ቤት ስመለስ ሳራደርገው የምመለሰው ነገር ቢኖር ቲክቶክ ቪዲዮ መስላት ነው። ቲክቶክ ቪዲዮ ወታችሁ መቸም ሳትሰሩ ምትገቡ ሰዎች አላችሁ ብዬ አስባለው። ማለት እንደ እኔ ቲክቶክ የሚወድ ቪዲዮ መስራት የሚወድ ሰው አለ ብዬ አላስብም። እንግዲህ ዛሬ ደስ የሚቦታ ይጀ ነበር እና የአንድ የተሰማኝን ነገር ልንገራችሁ። ሰላም እንዴናችሁ ውድ ሀገሬ ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። እንግዲህ ዛሬ በሌላ ቪዲዮ በሌላ ርዕስ ቪዲዮ መጥቻለው። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ያው ሰንበት ነው፣ እሁድ ነው እና የሆነ ቦታ መሄድ አሰብኩኝ። የምገዛው ዕቃ ነበረኝ። ወደዛ ሄድኩላችሁና ከዛ ከመሄዴ በፊት ግን ጠዋት ልብሴ እነዚህ ለብሼ ከዛም ደግሞ ገና አልተዘጋጀሁም። ገና ከመኝታ የተነሳሁ ጀምሮ ፊት የምታጥብ ምናምን ቁርሴን እና ቡናዬን ከጠጣሁ በኋላ ከዛ የሆነ ቦታ ሄጄ ነበረ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት እንዲሁም ላይክ በማድረግ ጀምሩት። እና እንግዲህ ውዶቼ ዛሬ ውሎዬ ማለት ነው። እንደምታዩት ያው ቡናዬን እፍት ካልኩ በኋላ አ ብዬ ካጣጠምኩ በኋላ በጣም በጣም ቆንጆ ቡና ነበረ። ነገር ግን እንግዲህ ውዶችዬ ዛሬ እንደ አያችሁኝ የሆነ ቦታ ነው ብያችሁ ነበረ እና ከቤት ያው እረፍት አለኝ በአስራ አምስት ቀን አንዴ በፊት አሁን ግን ያው ቤት ውስጥ እኔ ብቻዬን ስለሆንኩኝ ወጣ ወጣ ላለሁኝ እና አንዳንድ ቦታዎች የምፈልጋቸው ነገሮች ምናምን ወጥቼ ገዝቼ እመለሳለሁ ማለት ነው። እና ዛሬ በእርግጥ የሄድኩበት ቦታ ካለሁበት የአንድ ሰዓት መንገድ ነው። ደርሶ መልስ ስትሄዱ አርባ አምስት ደቂቃ፣ ስትመጡ አርባ አምስት ደቂቃ ነው፣ እና በጣም ይርቃል። ይሄም ባሱ እንደ ፍጥነቱ ነው። እና እኔ ያለሁበት በነገራችን ላይ በቃ እኔ አሁን ካለሁበት ወደ አንድ ቦታ ወደ አንድ ስቴት ስሄድ በጣም መንገዱ ደስ ይላል። ባስ ውስጥ ነው የምትሄዱት። ግን በጣም ተኝቼ ሁሉ ነው የምመጣው አንዳንዴ። ግን ያው ስሄድ ግን ወይ ሊቭ ላይ እገባለሁ ወይ ቪዲዮ ቀርጻለሁ ምናምን ነገር። እና ብዙ ጊዜ እዚህ ሀገር በተለይ ባስ ውስጥ በጣም ከሚገርመኝ አንዱ ልንገራችሁ ሾፌሮች የባስ ሹፌሮች ስልክ ማንም ሰው ሲያወራ አይወዱም። በቃ ጸጥ ረጭ ብሎ ነው መሄድ የሚፈልጉት። እና የሆነ ሰው ምናምን እንደዚህ ሲጮ ወይም ደግሞ ስልክ ድምፁን ከፍ አድርጎ ካወራ አስወርድሃለሁ፣ ዝም በል ምናምን ነው ብሎ ቪዲዮ እንትን የሚለውና የሚያስወርደውና በጣም ይገርመኛል። ደስ ይለኛል ትንሽ ትንሽ። ለምን ባስ ውስጥ የሆነ ሰው መተኛት ቢፈልግ እንኳን ይተኛል ማለት ነው። እና እኔ ደግሞ ባስ ውስጥ በጣም ሰረምተኛ ያው እንግዲህ ቡና ምናምን ከጠጠው በኋላ ባስ ውስጥ ነኝ። ባስ ውስጥ ደግሞ እንደምታዩት የክፍር ሀገር መኪና ነው የሚመስለው አሁን አዲስ አበባ ኢትዮጵያ እያለን እንትን ይሄ ምንድን ነው የሚባለው? ሰላም ባስ፣ ዋሊያ ባስ እንዲሁም ደግሞ ክፍለ ሀገር ባሶች አሉ። እንደዛ ነው የሚመቸው። አይስ ያለ ሙቀት ሲሆን ቀዝቃዛ፣ አይስ ያለ ብርድ ሲሆን ደግሞ ሙቅ አይስ ያለ። እና እንደዚህ በባሴ ሽርጉድ እያልኩኝ ያው እየደረስኩ ነው። ወደሚሄድበት አካባቢ በጣም የምወደው ከዚህ አሁን ካለሁበት እስቴት በፊት ስራ የምሰራበት አካባቢ ነው እና ብዙም ሰው አልግባባም ነበረ እና ያኔ ውሁድ ጊዜ እረፍት ወጥቼ የሚቀመጠው እዚህ ቦታ ነበረ። ጋይስ እዚህ ቦታ እኔ ብቻ አይደለሁም። በጣም ብዙ የሌላ ሀገር ዜጎች ሰገላንካዎች አገር ዜጎች እዚ ይቀመጣሉ። ደስ የሚለው ነገር ፍሪ ሽንት ቤት አለ፣ ፍሪ ዛፍ አለ፣ ፍሪ ሰራ አለ። እንደፈለጋችሁ እዚ ጋ ሄዳችሁ ፎቶ ትነሳላችሁ፣ ቪዲዮ ትሰራላችሁ እና በጣም ነው ደስ የሚለኝ። ያደርስላችሁ ሽንት ቤት ራሱ አለ፣ በነጣ ነው። ኢትዮጵያ ብትሆኑ እንግዲህ ከፍላችሁ ነው ሽንት ቤት የምትጠቀሙት እና እዚሁ ደግሞ አካባቢ ካፌ አለ፣ ካፌ ሻይ ምናምን ምግብ ከፈለጋችሁ አለ። በእርግጥ ውድ ነው ከሌላ ቦታዎች ማለት ነው። ምክንያቱም እዚህ አካባቢ ብዙ ጊዜ በረፍት ጊዜያቸው ዘመድ የሌላቸው የሚሄዱበት የሌላቸው ልጆች ምሳ ሰርተው ምግብ ገዝተው ምን ብለው እዚህ ነው የሚቀመጡት። እንደውም እኔ ብዙ አርቀረጥኳቸውም ወደዛ እና በጣም ብዙ ናቸው። መጫወቻ ቦታ አለ እና በጣም የምወደው በጣም ደስ የሚለኝ አካባቢ ቦታ ነው። በተለይ ሙቀት ሰመር ታይም ሲሆን አየሩ በጣም ነው ደስ የሚለኝ። እዩት እንድታባቱ እንደሚያምር ማለት ነው። ምክንያቱም እንዳልኳችሁ እዚህ ሀገር የሰው ቤት ሰራተኛ ከሆናችሁ በየሳምንቱ በየሳምንቱ እሁድ እሁድ እረፍት አለ። ሶ በዛ እረፍታችሁ ወይ ዘመድ ጋር ወይ የሆነ ጓደኛ ቤት ነው የምትሄዱት እና ያው ጓደኛ የለለን ዘመድ የለለን ደግሞ እዚህ ነው የምንመጣው። መጣው ማለት እኔ በፊት እዚህ አካባቢ እያለው አበሻ አለ፣ ግን ያው ብዙም ሳገማል ቀራ ብዙም ያኔ ዘመድም ጓደኛሞች ሰላልሆን መቼም የሰው ልጅ ብድግ ብላችሁ አበሻ ጋ ትሄዱ ማበሻ ሰላለ ብቻ ማለት ነው። እና እዚች ቦታ ነበር የምመጣው። እዚች ቦታ በቃ ውድሁ ድረፍት እዚች ተመጥቼ ተቀምጬ ቪዲዮ ምናምን ሰርቼ መለስ ነበረ። እና ምልላችሁ ፈልጌ ነው አንዳንድ ጊዜ እኔ ብዙ ጊዜ ያለፍኩባቸውን ነገሮች ዘወር እያልኩኝ አስታውሳለሁ። ምክንያቱም የማያልፍ ቀን፣ የማያልፍ ጊዜ፣ የማያልፍ ነገር የለምና ለሚያ ያያ እንደሚባለው ጋይስ፣ ለሚያልፍ ቀን የማይሆን ንግግራትን ናገሩ ይባላል። እና ናይችን ቦታ በጣም ነው እምወዳት። በጣም ብዙ ነገር አሳልፌ ባታለው፣ ሲከፋኝ፣ ሲደብረኝ፣ ሲጨንቀኝ፣ ሰው ሳላቅ ብዙ ከሰዎች ጋር ሰዎች ፊታቸውን ሲያዞሩብኝ እና እረፍቴን እዚች ቦታ ላይ መጥቼ ነበረ ሻይ ቡና ብዬ ቁሴን በልቼ አንዳንድ ጊዜ ራሱ ኮፊ ምናምን መጥቼ እዚህ ጋር እና እግዚአብሔር ከፈቀደ ደግሞ አንድ ቀን እዚህ ቦታ ሄጄ ቪዲዮ ሰራለሁ። ሻይ ቡና ቡና እያፈላሁ ምናምን ሰምታችኋልና፣ በጣም ደስ የሚል ደስ የሚል ቀን ነበረ እና እዚህ ጋር እንደምታችሁ ሌላ አገር ዜጎች የቤት ሰራተኞች ናቸው። ምክንያቱም እሁድ እሁድ የትም ሊሄዱ አይችሉም። ከዚህ ነው በቃ የሚውሉት፣ እዚሁ ነው። ሰዓታቸው ሲደርስ ብድግ ብለው ይሄዳሉ። ይሄ ብቻ አይደለም። ከዚህ ሌላ ደግሞ በጣም የሚያምር ቆንጆ ትልቅ በጣም ሰፊ የሚያምር መናፈሻ አለ እና በጣም ነው ደስ የሚለኝ። እውነት ኢትዮጵያ ውስጥ አሁን እንደዚህ ቦታ ላይ ብትሄዱ ረገጣችሁ፣ ምን አጋችሁ ተብሎ ብዙ ነገር ነው የሚኮነው። ታውቃላችሁ ኢትዮጵያ አሁን ያለው ሕግ ከባድ ነው። አትክልት እንኳን ልትረግጡ እዚህ። አሁን ይሄ በእርግጥ አርቴፊ ሻር ሳር ነው፣ ግን በስነ ስርዓት ነው የሚጠዳው ማለት ነው።